እዚህ አረብ ሀገር የሚሰሩ እህቶች ማለት ነው። እውቀት እንደሌላችሁ አርጋችሁ ነው የምታስቡት። የሚጎዳቸውን የሚጠቅማቸውን እኮ ያውቃሉ። እነዚህ ሰዎች እኮ ለማን ምን ማድረግ እንዳለባቸውም ጭምር ያውቃሉ። ሩታና አብርሽ ከዩቲዩብ በወር 3000፣ 4000 ከዛ በላይ የሚያገኙ ሰዎች እዚህ ቦታ ላይ ሰርጋቸውን አይደለም ዱባይ፣ ለምን እኔ ዲሲ ያደርጉት መብታቸው ነው። ትልቁ ጥፋት የሚሆነው ምን ቢሆን እንደሆነ ታውቃላችሁ? እነሱ ከማህበረሰቡ እዚህ ከሚኖሩት ማህበረሰብ መግቢያ ያለው ነገር ወይም ደግሞ ኮንሰርት ወይም ደግሞ የሆነ ነገር ስብሰባ፣ ብቻ የሆነ ነገር ቢያዘጋጁ ኑሮ ትልቅ ጥፋት ነበረ። እዚህ ቦታ ላይ ግን 150 ሰው የምትይዝ ቦት ናት ብለው ተናግረዋል። ያ ማለት የራሳቸውን የወጪ የሚችሉትና ያሳወቁ ከዛ በላይ ቢመጣም መስተንግዶ የለንም ለማለት ነው። ስብሰባ የፈለገ ደግሞ ቁጥር

አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከብራችሁ ተመልካቾቼ፣ ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ያደረሳችሁ ክብራንና ክብራን ተመልካቾቼ፣ እንግዲህ ዛሬ የመጣሁት ሰሞኑን በጣም ውዝግብ ያስፈጠረው ወይም ደግሞ ውዝግብ የተነሳበት የአብሬሽና ሩታ ሰርግ ሁኔታ ያለውን የታየኝን አንድ ድብታዎች ትክክለኛ ናቸው ብዬ የማስባቸውን ነገሮች ነው የማስቀምጠው ማለት ነው። በነገራችን ላይ ማሳሰቢያ፣ ይህም ቪዲዮ እስከ መጨረሻው ብታዩት የተሻለ ነው እላለሁኝ። አላስገድዳችሁም፣ ግን የተሻለ ነው። ምክንያቱም ቁንጽል የሆነች እንትን ስሜት ብቻ ተረርታችሁ የራሳችሁን ስሜት እንዳታንጸባርቁ ስለምፈልግ ማለት ነው። በመጀመሪያ ደረጃ የአብርሽ እና የሩታ ጉዳይ የመጀመሪያው ውዝግብ ያስነሳው አንዲት የመዳም ቅመም እህት እህታችን ማለት ነው ዓመት ሙሉ የሰራሁት ለነሱ እነሱ እንዳይወቀሱብኝ ነው በሚል ሪከርድ አንደኛው ሁለተኛው ደግሞ የተለያዩ ስጦታዎች ከየአቅጣጫው ለሩታና ለአብርሽ የተለያዩ ስጦታዎች መሰጠታቸው እነሱን ተጨምሮ ትልልቅ የሚዲያ ሰዎችም የተለያዩ የሚዲያ አካላቶችም የመሰላቸውና የራሳቸውን እንድብታ ሲሰጡ ታይቷል ሁለተኛ ነገር ግን ነገር ግን እኔ የራሴን እንድብታ ሰጣለሁ። ሁሌ እንደ ሁሌውም ማለት ነው። በመጀመሪያ ደረጃ አረብ ሀገር የሚኖሩ እህቶች ማለት ነው ህፃን አደሉ በጣም ሰው ይሄ ይጎዳኛል ያንዳንዳቸው ቤተሰብ የሚመሩ አሉ። ልጆች አሏቸው ያሏቸው አሉ። የልጅ ልጆች ጭምር ያሏቸው አሉ። አረብ ሀገር ላይ የሚኖሩ እህቶችም አሉ፣ እናቶችም አሉ፣ ወንድሞችም አሉ። እያንዳንዳቸው እውቀት ያንሳቸዋል ብሎ ማመን በራሱ ትልቅ ችግር ነው ብዬ ነው የማምነው ማለት ነው። በእርግጥ አዎ፣ የሆነ አንዳንድ ጊዜ ገደብ ያጣ ርኅራኄ፣ ገደብ ያጣ መንሰፍሰፍ ሊኖራቸው ይችላል። ነገር ግን ለሚያረጉትና ለማያረጉት ነገር ለሚጠቅማቸውና የማይጠቅማቸውን ነገር ለይተው ማወቅ የሚችሉ ማህበረሰብ ናቸው ብዬ ነው የማምነው ማለት ነው። ሶ በመጀመሪያ ደረጃ ስለና አብርሽ ሳዋራ ምንድን ነው አብርሽና ሩታ ብር ካላቸው ገንዘብ ካላቸው ሰርጋቸውን የትም ማድረግ ይችላሉ። ይሄ ሁላችንም የሚያስማማን ነገር ነው። የትም ማለት ነው። እኔ ብር ካለኝ አሜሪካ ላይ ለምን ዲሲ ላይ ለምን አልደግስም? ሁለተኛ ደገና ደግሞ እነዚህ ሰዎች ከዩትዩብ በወር አራት ሺ አምስት ሺ ዶላር እያገኙ ለምንስ ከዚህኛው ማህበረሰብ ይፈልጋሉ? ምናልባት እዚህ ቦታ ላይ ነጥብ ልትይዙልኝ የሚችሉት እኔ በእነሱ ቦታ ብሆን ስጦታ ከሰጡኝ አልመልስም። ሀቅ ነገር ማንህም፣ ማናችሁም ብትሆኑ ስጦታ ከየትም ይምጣ ከየትም፣ ትንሽም ይሁን ትልቅም፣ ይብዛም ይነስም፣ ትቀበላላችሁ። እነዚህን ሰዎች ጥፋተኛ አድርገን በደንብ መርገጥ ያለብን ግን ምን ቢሆን ነበረ እንደዚህ እንደዚህ እንደዚህ ለሰርግ እንትን ብለዋል ብለው እዛ ሰርግ ቦታ ላይ አንደኛ ክፍያ ቢኖረው፣ ሁለተኛ እንደገና ደግሞ ለዚህ ለዚህ አዋጡልን ብለው የራሳቸውን አካውንት ለጥፈው ከሆነ አሁን እንረግጣቸዋለን። በደ ምክንያቱም እነሱ ለመዝናናት እዚህ ሽንት ቤት እየጠረገ የሚኖረውን ማህበረሰብ አንጡ ማለት አይችሉም። ምክንያቱም እያንዳንዷ ነገር እያንዳንዷ ነገር እኔ ከስር መሰረቷ ጀምሬ የአረብ አገርን ነገር ቢያንስ ለአስርተ ዓመታት ያህል ስለማውቀው ይህ ነገር እንዲሆን መፍቀድም የለብንም። አሁን መቆርቆርም አለብን። እዚህ ሁኔታ ላይ ግን ለምሳሌ እነዚህ ሰዎች በራሳቸው ብር ለመደገስ መጡ። ከዛ በኋላ ደግሰው ዱባይ ላይ ማሳለፍ የሚፈልጉትን ነገር ካሳለፉ፣ በእርግጣው ዱባይ ላይ ያሉ ሰርጎች አብዛኛዎቹ ምዝገባ አላቸው፣ ብር አላቸው። ብር ከፍለው ነው የሚገቡት። ከዚህ ቀደም ብዙ ሰርጎችን አይተናል ማለት ነው። አንዳንድ ሰርጎች ግን የዚህ አይነት ነገር የሌለባቸው አሉ። የነሱንም የቅርብ ጓደኛም ይሁን ከነሱም መካከል ሰዎች አናግሬ ነበረ። ሰርጉ ላይ ምንም አይነት እንትን የክፍያ ሁኔታ እንደሌለው ነው። ነገር ግን ከየአቅጣጫው አንዳንድ ስጦታዎች ይመጣሉ። እነዚን ስጦታዎች ደግሞ አትስጡ ማለት አይቻልም። ያ ሰው ወዶ ነው የሰጠው። ነገር ግን አዎ አሉ ለእናቶቻቸው ቡና መግዛት እያቃታቸው ቡና መግዣ ልጄ አምስት መቶ ብር ላኪል ብላት ስለምናቸው የሚያንቋረሩ ሁላ የአንድ ሺህ ብር አምስት መቶ ስጦታ የሚገዙ አሉ። መሆን የለበትም ልክ ነው። ነገር ግን ይህንን ነገር መሆን የለበትም ብለን ስን እንትን ስንል ለማን ነው? ህዝቡን ነው እንጂ ወይም ደግሞ እነዚህኞቹ ሰዎች ጥፋት አለባቸው የሚያስብል ጭብጥ አላገኘሁም። እውነት እውነት ነው፣ ሀቅ ሀቅ ነው። እዚህ ቦታ ላይ ማለት ነው። እኒህ ሰዎች በሁለት መንገድ ሊወቀሱ ይችሉ ነበር። አንድ እርዱን ካሉ፣ ሁለት የሰርግ ወጭ ሊያደርጉ የሆነ ነገር ቢጠይቁ መብለያ መንገድ ቢጠይቁ፣ ኦኬ አማ አኼ ብር ካለው ማንም ሰው የትስ ቢያደረገው ምን አገባንኛ። መስጠት አለመስጠት የማንፋንታ ነው። ደግሞ የኔ ነው። ትልቅ ሰው ነን። የሚያስፈልገንን የሚጠቅመንን ማድረግ ያለብንን ነገሮች ማንም ሰው ቢሆን ያውቃል። ሕፃን ልጅ የለም እዚህ በመሩበት የሚመራ ማለት ነው። ለማስታወሱ ግን ጥሩ ነው። ነገር ግን እነዚህ ሰዎች እዚህ የመጡት ገንዘብ ሊሰበስቡ ነው። እንደዚህ እንደዚህ እርዱኝ ብለዋል፣ እንደዚህ እንደዚህ ተሰጥቷቸዋል የሚሉት አጀንዳዎች ከእውነት የራቁ ከሆኑ ችግር ነው። ምክንያቱም ተሳስተን ሌሎችን እናሳስታቸዋለን ማለት ነው። አንድ ሰው የሚሰራው የትም ሊዝናና የትም ሊኖር የፈለገውን የኑሮ ስታይል። የኢትዮጵያ ሀብታሞች እኮ ያው በሚዲያ እነዚህ ሰዎች ስለሚታወቁ ነው እንጂ አብዛኛዎቹ እየመጡ እኮ ሀኒሙን ያሳልፋሉ፣ እየመጡ ሰርጋቸውንም ያደርጋሉ እኮ በቦት ላይ በምን ላይ እያደርጋሉ እኮ። እኒህ ሰዎች ብር እንዴት አገኙ ከሆነ ዩትዩብ ላይ የራሳቸውን ኮንቴንት ይዘው መጥተዋል። እኛም የራሳችንን ኮንቴንት ፈጥረን ማግኘት እንችላለን። ዩትዩብ ብር አለው፣ ይከፍላል በነሱ እይታ ማለት ነው በነሱ እይታ በነሱ ሁኔታ አራት ሺህ ዶላር ወይም ሶስት ሺህ ዶላር ሲምፕል ነው ብዬ ነው የማስበው። ስለ ዩትዩብ በደንብ ስለማውቀው ማለት ነው። ኮንቴንት ከጠፋባችሁ ኮንቴንት የሌለው ሰው ከሆነ ወይም ደግሞ እንደኛ የማይታይለት ምናምን ነገር ከሆነ ኦኬ አምስት መቶም አራት መቶም ሶስት መቶም ዶላር ሁለት መቶም ዶላር ሊያገኝ ይችላል አማ ግን እዚህ ሰዓት ላይ እነሱ ቫይራል የወጡበት ሰዓት እስከሆነ ድረስ እንደዛ እያገኙ ለምንድን ነው አንድ ሺህ ድርሃም ስምንት መቶ ድርሃም ከሚያገኙ ሰዎች ይጠብቃሉ ብለን ማሰብ ምንችለው ይህም ቢያደርጉ ለዚህ ነገር የሆነ አትሊስት እንኳን ማለት ነው አትሊስት እንኳን ኮንሰርት ነገር ቢያዘጋጁ በምን ስራቸው ነው ኮንሰርት ሊያዘጋጁ ልንሞከሩ ፕራንክ ሊያሳዩ ነው ብለን ልንሞግት እንችላለን መግቢያ ያለው ነገር ፕሮግራም ቢያዘጋጁልንም አሁንም ልንሞግት እንችላለን። እዚህ ቦታ ላይ የጠሩት ግን አቅማቸው የሚችለው መቶ ሃምሳ ሰው ነው። መቶ ሃምሳ ሰው የሚያህል ሰው መምጣት ትችላላችሁ እንደዚህ እንደዚ አዘጋጅተናል አሉ። እዛ ቦታ ሲኬድ ደግሞ ምንም ክፍያ የሚባል ነገር የለም ተዝናንተው መጡ። ይህ ነገር ሊያስወቅስ ይችላሉ። እንደ ትልልቅ ሚዲያዎችም የሰጡት አንዳንድ እንድምታዎች እንደ ማነቃቂያ መቆጠር አለባቸው እንጂ ይህን ያህል መነጋገሪያ ወይም ደግሞ አንዳንድ ሰዎች ከእንትን የሆነ እንደ ሰበር ዜና ብላችሁ ከመዳም በጎች እየቀፈሉ ነው ከመዳም እንትኖች ላ ያ እኔ አንድ ነገር መስማማለ። እዚህ ሀገር ያሉት ሁሉም ኃላፊነት የሚሸከሙ ትልልቅ ሰዎች ናቸው። ምን ይጎዳናል፣ ምን ይጠቅመናል የሚለውን ያውቃሉ ማለት ነው። ሶ በዚህ አጋጣሚ እንግዲህ እልል ያለ ሰርግ አሳልፈዋል ማለት ነው። ጥንዶቹ ይመቻችሁ። ስለ ሰርጉ ሁኔታ እስኪ በቀጣው ቪዲዮ እመጣበታለሁ። ለዛሬ ግን ይሄን ነው ማለት እንፈልገው። ይመቻችሁ።